አሰላሙ አሌይኩም ወረህማቱላህ ወበረካቱ። ውድ የተከበራችው የቻናሌ የቤተሰቦች በያላችሁበት ያለ ህዝነት ራመት ከእናንተ ጋር ይሁን እያልኩ ዛሬ ደግሞ ነቢዩላሂ አደም አለይሂ ሰላም ታሪክ ይዤ መጥቻለሁ ማለት ነው። ለቤቱ አዲስ የሆናችሁ የደወል ምልክት በመጫን ቤተሰብ ሆኑ፣ ቤተሰብ የሆናችሁ ደግሞ ላይክ ሸር አድርጉ ማለት ነው። አላሁ ሱባሀነ ወተአለ አደምን አሳ ለመፈጠር በፈለገ ጊዜ ጅብሪል ወደ መሬት ወርዶ አፈር ዘግኖ እንዲያመጣ አላከው። እንግዲህ አላህ ሱብሐነሁ ወተዓላ አደም አለይህ ሰላምን ለመፍጠር ጅብሪልን ወደ መሬት ከወረደ በኋላ ከመሬት አፈር ሊዘግን ሲል መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ጅብሪልን በአላህ እጠበቃለሁ ስትለውም ምንም ሳይነካት ትቶ ተመለሰ። አላህ ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትለኝ ተመለስኩ አለው። ከዚያም አላህ ሚካኤልን ላከው። ሚካኤልም ትዕዛዙን ሊፈጽም ወደ ምድር ሲወርድ መሬትም እንዳትቀንሰኝ በአላህ እጠበቃለሁ አለችው። ሚካኤልም በአላህ እጠበቃለሁ ስትለው ምንም ሳይነካት ትቶ ተመለሰ። አላህ ዘንድ መጣና ጌታዬ ምድር ባንተ እጠበቃለሁ ስትላይ ተመለስኩ አለው። በመጨረሻም አላህ አዝራኤልን ላከው። አዝራኤልም ተልኮውን ሊፈጽም ምድር ላይ ወረደ። አፈር ሊዘግን ሲል ምድር እንዳትቀንሰኝ በአላህ እጠበቃለሁ አለችው። አድራኤልም እኔ ራሴ የአላህ ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዘጋገን ጀመረ። አድራኤል ማለት ነው እኔ ራሴ የአላህን ትዕዛዝ ሳልፈጽም ከመመለስ በአላህ እጠበቃለሁ ብሏት አፈር ከተለያየ ቦታ መዘጋገን ጀመረ። ከጥቁሩም ከነጩም ከቀዩም ዘገነ። ለዛ ነው የሰው ልጆች መልክ የተለያየው። ከዚያም አፈሩን ይዞ አላህ ዘንድ ሲቀርብ አላህ፣ መሬት ምን እያለችህ ነው አፈሩን ይዘህ የመጣኸው? በአላህ እጠበቃለሁ እንዳትቀንሳይ ስትለኝ እኔም በአላህ እጠበቃለሁ የአላህን ትእዛዝ ከመፈጸም ብዬ ይዤ መጣሁ። እንደዛ እያለች አፈሩን አንተ እንዳመጣ ሁላ ነፍሳቸውንም እን እንድታወጣ አንተን ወክያለሁ አለው። ማነው አድራኤል። ከዚያም ከምድር የመጣውን አፈር ረጥቦ ጭቃ ሲሆን ጊዜ አላህ ለመላእከቶች እኔ ከጭቃ ሰውን ልፈጥር ነው። ፍጥረቱንም ባስተካከልኩና ከመንፈሴ በነፈሱበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ብሎ መልእት አስተላለፈላቸው ሱብሓነላህ ከዚያም አላህ ኢብሊስን እንእንዳይ ኩራራ አደምን በእጁ ፈጠረው ከዚያም ለአርባ ዓመት ያህል ጭቃውን ቅርጽ ብቻ ሆኖ ከረመ እናም መላእክት በዛ በኩል ሲያልፍ አደምን ሲያዩት በጣም ይፈሩ ነበር። ነፍስም አልገባበትም ነበር። ከሁሉም በላይ የሚፈራው ኢብሊስ ነበር። ኢብሊስ ሁሌ ከአደም ጭቃ አጠገብ ሲያልፍ መታ አድርጎት ነበር የሚያልፈው። ያንን ጊዜ ሸክላ ሲመታ የሚመጣው ድምጽ ሲሰማ ነበር። ከዚያም ኢብሊስ ከአደም ጭቃ ጎን ላይ ቆሞ አንተማ ለሆነ ነገር ነው የተፈጠርከው እያለ በአፍ እየገባ በመቀመጫው ይወጣ ጀመር። ስብሓናላህ ለመላእክትም እኔ በዚህ ላይ ከተሾንኩ አፈጥ አጠፋዋለሁ በማለት ይዘት ጀመረ። አላህ በአደም ገላ ላይ ነፍስ መንፈስ በፈለገ ጊዜ መላእከትን ልክ ሩሁን ነፍሱን እንደነፋሁለት ሰጋጆች ሆናችሁ አጎብድዱ ብሎ አዘዛቸው። መላእከትም ዝግጁ ሆነው መጠባበቅ ሲጀምሩ አላህ በአደም ሮህ ነፍሱን መንፋት ሲጀምር፣ ገና ነፍሱ በአደም ጭንቅላት በኩል ስትገባ አደም አስነጠሰው። መላእከትም አልሐምዱሊላህ በል አሉት። አደምም አልሐምዱሊላህ ሲል አላህ ደግሞ ጌታህ ይማርህ ብሎ መለሰለት። ከዚያም ነፍሱ አይኑ ጋር ስትደርስ የጀነት ውስጥ ፍራፍሬዎች ተመለከተ። አንገቱ ላይ ስትደርስ ደግሞ ፍራፍሬዎችን መብላት አሰኘው። ገና ነፍሱ እግሩ ላይ ሳትደርስ ሄዶ ለመብላት ተጣደፈ። ነፍሱ መላ ሰውነቱ ላይ ስትሰራጭ ከመላእከት ሁሉ ቀድሞ ስጁድ ያደረገለት ኢስራፊል ነበር። ከዚያም አላህ ለአደም ሂድ እነዛን ሰላም በላቸውና ምን ብለው እንደሚመልሱልህ አደምጥ ብሎ ላከው። ሄዶ ሰላም ሲላቸው መላእከትም ወዓለይኩም ሰላም ወረሕመቱ ላሂ ወበረካቱ ብለው መለሱለት። አላህ ለአደም አደም ሆይ ካሁን በኋላ ይሄ አንተ እና የዝርዮቼ ሰላምታ ሆኖ ይዘልቃል አለው። አደም ጌታዬ ዝርዮቼ እነማን ናቸው ብሎ ጠየቀ። አላህም ከሁለቱ እጆቼ ምርጥ አለው። አደምም ቀኝህን መርጫ አለው። ሁለቱም እጆችን ቀኝ ናቸው ብሎ ሲል አላህ እጁን ሲከፍትለት አደም እስከ ቅያማ ድረስ ያሉ ልጆችን ሁሉ ተመለከተ። ከዚያም መሀል አንድ ብርሃናማ ሰው ተመለከተና ያ አላህ ይህ ማን ነው ሲል ጠየቀ። አላህም እሱ ልጅህ ዳውድ ነው ብሎ መለሰለት። አደምም ጌታዬ፣ ለዚህ ልጄ እድሜውን ስንት ነው ያደረክለት ብሎ ሲጠይቅ አላህም ስልሳ ነው አለው። አደምም ጌታዬ፣ ከእኔ እድሜ አርባ ቀንስና ለሱ ጨምርለት፣ ሞቶ ሙሉለት አለው። ለአደም የተመደበለት እድሜ አንድ ሺ ነበር። አላህም እሺ ብሎ ሞላለት። ምስካሪ መላእክቶች መላእክቶች መሰከሩ። መላእክቶችም ደሞ መስከሩ ለምስክሮ መላእክቶችንም አደረገ። መስካሪ ማን መላእክቶችን አደረገ። እንግዲህ አያችሁ ሱብሃንአላህ። አላህ ሱብሃነ ወተዓለ አደምን ከአፈር ፈጠረ። ያን አፈር እንግዲህ ማን ነው ያመጣው? ስንት መላእክቶች ወደ መሬት ወረዱ። ግን ሁሉም መሬት ሳትቀንሱኝ ስትል? ትታው ይወጡ ነበር። አዝራኤል ግን ከሁሉም፣ ከነጩ፣ ከቀዩ፣ ከጥቁሩ አድርጎ አፈሩን ወደ ጅብሪል ይዞ ሄዷል አዝራኤል። በአዝራኤል ሰበብ አደም አለይሂ ሰላም ተፈጠረ። የሰው ልጆች ጥቁርነን ቀያለን ጥቁር አለን ቀይ አለን ነጭ አለን። ይህንን ሁሉ ግን ያ አፈር ከሁሉም የአፈር አይነቶች ተዘግኖ ወደ አላህ ስብሀን ወታላ ስለሄደ ስለ ሄደ ማለት ነው። ስብሀን አላ የኛ አፈጣጠር በጣም የሚገርም የሚያጅብ ነው። አሁን ይህንን እውነት ማን ያምናል? ሁላችንም ነው ማለት ነው እና ከአፈር ተፈጥረናል የምንሄደውም ደግሞ መልሰን ወደ ዛችሁ ወደ አፈር ነው። አየህ የአላህ ስብሀን ወታአለ ስራው ግን በጣም ነው የሚገርመው። ሁላችንንም ከአፈር ፈጠረን። ሁላችንንም ደግሞ ወደ አላህ ተመላሽ፣ ወደ ዛችሁ ወደ አፈራችን ተመላሽ ያደርገናል። እንግዲህ የአፈር ተቦክቶ ጭቃ ሁኖ ሸክላ ተሰርቶ አደም ላይ ነፍስ ተዘርቶ ተነፍቶ እዚህ ደርሶ ይህ ሁሉ ህዝብ ተፈጥሯል። ያ አላህ አረህማን አረህማን ቻይ ነው እኮ ስብሃና ላህ። በጣም የሚገርም የሚያሳዝን የሚያጅብ ነገር ነው የምናየው ማለት ነው። እውነት የሰው ልጅ ከአፈር እንደተፈጠረ ማንኛችንስ ብንሆን እናምናለን። ላ የሚያምን የለም ስብሃና ላህ ግን ግዴታ ማመንም የሚገባንን አፈር ነው የፈጠረን የምንመለሰው ወደዛው ማዕፈር መሆኑን አምነን እናውቀን መኖር አለብን ማለት ነው። ቀጣዩን ክፍል ደግሞ በቀጣይ ይዤ እመጣለሁኝ። አላህ ስብሀን ወተአለ በያላችሁበት የአላህ ዝነት ራህመ ከእናንተ ጋር ይሁን እያልኩ ዛሬ በነብዩ ሶለላሁ በነብዩ አደም ዓለይሂ ሰላም አፈጣጠር ነበር እየመጣት ቪዲዮን ላይክ ሸር እያደረጋችሁ ቤተሰብ ሆኑኝ። እወዳችኋለሁ። አላህ ሱብሓነ ወተዓላ ከኔ በላይ እየወደዳችሁ በያላችሁበት ሁሉ የአላህ ዝነትራመ ከናንተ ጋ ይሁን። እንግዲህ ቪዲዮን ላይክ ሸር ኮመንት አድርጉ ማለት ነው። ነብዩላህ አደም ዓለይሂ ሰላም አፈጣጠራቸው እንዴት እንደሆነ ከምን እንደሆነ ቀጣይም ፓርትም አብረን የምናይ ይሆናል። አላህ ሀገራችንን ሰላም ያደርግልን ወጥቶ መግቢያችንን። ያው የሰው ሀገር የሰው ነው። ግንስ አሁን ላይ ብዙ አውሎሞቻችን አለቁ፣ አሊሞቻችን አለቁ፣ ስንቶቹ ሄዱ። ያ ኢላሂ አላህ በያለንበት ሁሉ ሰላሙን ሁሉ ያውርድልን። ያ ረብ እስኪ ዱአ እንደራረግ፣ ለሞቱ የነት ፍርዶስን እንዲወፍቃቸው፣ ላለነው ደግሞ ሰላምን ፍቅርን በቃ፣ እነሱን ሀገራችንም፣ ስደተኞችም ከስደት ወጥተን ወደ ሀገራችን ተሰብስበን የምንኖርበት ነገር አለ ያምታለን እያልኩ ከዚህ እሰናበታችኋለሁ። ውዶች ዬ ቪዲዮውን ግን ላይክ ሸር አድርጉ። ከልብ አመሰግናለሁ። ዜድት ይው ነበርኩ አዘጋጅ ማለት ነው። በጣም ደስ የሚል ትረካ ነው፣ ግን አልተጨረሰም። ቀጣዩን ደግሞ በጉጉት አብረን የምናየው ይሆናል ባይ ባይ ላይ አክብርልኝ ወዳችኋለሁ